ሰላም ተወዳጆች የጌታ ሰላም እና ጸጋ ይብዛላችሁ። ዛሬ ደግሞ ጌታ እድልን ሰጥቶን በቃሉ እንድንማማር እንድንተናነጽ፣ ደግሞ እንደዚህ አይነት ባማረ መልኩ የጌታን ሐሳብ እንድንነጋገር ስለረዳን የጌታ ስም የተባረከ ይሁን። ዛሬ ላካፈላችሁ የምፈልገው ክፍል በዚህ በሉቃስ ወንጌል ምዕራፍ 19 ከአንድ እስከ 10 ያለውን ሀሳብ ነው። ይህንን ሀሳብ እንግዲህ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። በዝማሬም በተለያየ ነገር ሲሰበክም ታውቁታላችሁ። ነገር ግን ቃሎ ማለዳ ማለዳ አዲስ ስለሆነ ይህን ሐሳብ እንከፋፈላለን። ቃሎን እንዲባርክልን እንጸልይ። ጌታ አባቶይ በጌታ በኢየሱስ ስም ስለረዳህን እናመሰግናሃለን። የምታስተምር የምትመክር አንተ ነህና እንድትመክረን እንድትገስጸን፣ እኔ ጸልያለሁ። ጌታ ሆይ አንተ መልካም ነህ። ቃልን መስማት ሳይሆን ደግሞ ፍሬ ማፍራት የምንችልበት ጸጋ ይብዛልን። ስለ ሁሉ ተባረክ፣ በጌታ በኢየሱስ ስም። እንግዲህ ይህንን ክፍል ብዙዎቻችሁ ታውቁታላችሁ ብያለሁ። እንግዲህ ከምዕራፍ 19 ከቁጥር አንድ ጀምሮ ያለውን ሀሳብ ነው የማስተምረው ወይም ደግሞ የምናገረው። ናፍቆት የሚል ርዕስ ሰጥቸዋለሁ። ክፍሉን አነበዋለሁ። ወደ ኢያሪኮም ገብቶ ያልፍ ነበር። እነሆም ዘኬዎስ የሚባል ሰው እርሱም የቀራጮች አለቃ ነበር፣ ባለጠጋም ነበር። ኢየሱስንም የትኛው እንደሆነ ሊያይ ይፈልግ ነበር፤ ቁመቱም አጭር ነበርና ስለ ሕዝቡ ብዛት አቃተው። በዚያችም መንገድ ያልፍ ዘንድ አለውና ያየው ዘንድ ወደፊት ሮጦ በአንድ ሾላ ላይ ወጣ። ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና ዘኬዎስ ሆይ ዛሬ በቤት እውል ዘንድ ይገባኛልና ፈጥነህ ውረድ አለው። ፈጥኖም ወረደ፣ በደስታም ተቀበለው። ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ። ዘኬዎስ ግን ቆሞ ጌታ ሆይ፣ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደሆን አራት እጥፍ እመልሳለሁ አለው። ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል አለው። ለጌታ ስም ይባረክ። እንግዲህ እንደምንመለከተው እዚህ ክፍል ላይ ዘኪዎስ የሚባል አንድ የቀራጮች አለቃ የነበረ ባለጠጋ የነበረ ሰው ኢየሱስን ለማየት ናፍቆት እንደነበረው እንመለከታለን። መግቢያ ላይ እንደተናገርኩት የትምህርት ርዕስ የሚሆነው ናፍቆት ነው። እንግዲህ ይህ ሰው የቀራጮች አለቃ ነው። ባለጠጋ ነው። ሀብቱ ብልጥግናው ሲይዘው አልተመለከትንም። ኢየሱስን ለማየት ካለው ናፍቆት የተነሳ ወደ ሾላ ዛፍ ላይ ወጥቶ እዛ ላይ ሆኖ ኢየሱስን ለማየት እንደናፈቀ እንመለከታለን። አንዳንዶቻችን ኢየሱስን ወይም ደግሞ የሆነ ነገር ለማየት ናፍቆት አለን። ናፍቆታችን ናፍቆት ሆኖ ብቻ ነው የሚቀረው። እንፈልጋለን፣ እንጠማለን። ነገር ግን ምንም የምናደርገው አክሽን የለም፣ ድርጊት የለም፣ በቃ ናፍቆታችን ናፍቆት ሆኖ ብቻ ይቀራል። የዘኬዎስ ግን ከዛ የተለየ ነበረ። ኢየሱስን ለማየት ካለው ናፍቆት የተነሳ ወደ ሾላላ ዛፍ ላይ ወጣ። ሃሌሉያ! ኢየሱስን በዚያ ሲያልፍ ዘኬዎስ ወይና ፈጥነ ውረድ አለው። ሃሌሉያ! አያችሁ፣ ዘኬዎስ በቃ ናፍቆቱ አንድና አንድ ነው፣ ኢየሱስ ነው። እንግዲህ ስንመለከት የቀራጮች አለቃ ነው ብያችኋለሁ። ኢየሱስ በመጣበት ወቅት አይሁዳውያን በሮማ ቅኝ ግዛት ውስጥ ተይዘዋል። ስለዚህ እነኚህ እነ ዘኪዎስንም ሌሎች ሌሎችንም ቀራጮች ስንመለከት የሚሾሟቸው ሮማውያን ናቸው። ስለዚህ ህዝቡ እነሱን የሚመለከተው ልክ እንደ ባንዳ፣ እንደ ከሃዲ፣ እንደ ሌባ ነበር የሚመለከቷቸው። ያ ነገር አልያዘውም፣ ንብረቱ ሀብቱ አልያዘውም። ብዙዎች እንግዲህ ሀብትና ንብረታቸው ስማቸው ይዛቸዋል። ሀብትና ንብረት ሲመጣ ፕሮቶኮሌን ያበላሻል፣ እንደዚህ ያደርጋል ብለን አንዳንድ ቦታዎች ላይ አንገኝም። ዘኪዎስ ግን ይህ ነገር አልያዘውም። ኢየሱስ ነበረ ናፍቆቱ ኢየሱስም ደግሞ በቤቱ ተገኘለት። ዛሬም ለሁላችንም ኢየሱስ በቤታችን ይገኝልን፣ መገኘቱ ህልውናው ይገኝልን። በቃ እያሪኮን ስንመለከት እንግዲህ በጣም የቆየች የጥንት ከተማ ነች። ከዮርዲያኖስ በስተ ምዕራብ 8 ኪሎ ሜትር፣ ከኢየሩሳሌም ደግሞ በስተ ሰሜን ምስራቅ 24 ኪሎ ሜትር ርቃ የምትገኝ የጥንት ከተማ ነች። እንግዲህ ኢየሱስ በዛ ሲያልፍ ነው። የኢየሱስን ዝና ሰምቷል ዘኬዎስ ስለ ኢየሱስ ሰምቷል። ስለ ኢየሱስ የተወራውን ነገር ሰምቷል። ስለሰማ በቃ ይህንን ኢየሱስ የተባለውን ጌታ ኢየሱስ የተባለውን አዳኝ ማየት ፈለገ። ማየት ብቻ አይደለም፣ በቃ ፍላጎቱ አላስቀመጠውም። እንግዲህ ቁመቱ አጭር ነው ብያችኋለሁ። ወይኔ ኔ በቃ እኮ ኢየሱስ ማየት ፈልጋለሁ። ነገር ግን ቁመት ያጭር ነው ብሎ አልተቀመጠ፣ በቃ ወደ ሾላ ዛፍ ላይ ወጣ። ሾላ ዛፍ ላይ ሆኖ ኢየሱስ በዚያ እስከሚያልፍ ድረስ መጠባበቅ ጀመረ፣ መጠባበቅ ኢየሱስም በዚያ ሲያልፍ ተመልክቶት ፈጥነ ውረድ አለው፣ ዛሬ በቤት እውል ዘንድ ይገባኛል አለው። እንግዲህ ዘኬዎስ ማየት ብቻ ነው የፈለገው። በቃ ኢየሱስን አይቼ በቃ ወደ ሥራ ይመለሳለሁም ብሎ ሊሆን ይችላል። ነገር ግን ኢየሱስ ልብና ኩላሊት ይመረምራል። በቃ ናፍቆቱ ኢየሱስን ለማየት ካለው ናፍቆት የተነሳ ኢየሱስ ከዛ በላይ ደግሞ በቤቱም ተገኘለት፣ ከእርሱ ጋራ በላ። ሀሌሉያ! አያችሁ፣ ኢየሱስ በኛ ቤት ሲገኝ፣ በእኛ ሕይወት ሲገኝ ማንነታችንን ያስለውጠናል። እንግዲህ ዘኪዎስ እኮ ወደ ቤቱ ሲመጣ ወደ ቤቱ ሲገኝ ጌታ ሆይ፣ ካለኝ እኩሌታውን ሁሉ ለድሆች እሰጣለሁ፣ አለ ማንንም ከስሼ ቢሆን አሳዝኜ ቢሆን እጥፍ እመልሳለሁ ያለ ሲናገር እንደነበረ እንመለከታለን። ጌታ እንግዲህ ዘኪዎስ ሆይ፣ እንደዚህ አደርግ፣ እንደዚያ አታደርግ ያለበት ክፍል የለም። ነገር ግን ናፍቆቱ በቤቱ በመገኘቱ ናፍቆቱ ረሃቡ በቤቱ በመገኘቱ ያለውን ነገር ሲያስተው እንመለከታለን። ኢየሱስን ብቻ ሲያስፈልገው ኢየሱስን ብቻ ሲያስናፍቀው እንመለከታለን። አያችሁ፣ እንደዚህ አይነት ናፍቆት እንደዚህ አይነት ረሃብ ይግባብን። ኢየሱስ ኢየሱስ ብቻ የሚያሰኝ ኢየሱስ ኢየሱስ ብቻ የሚያስብል ሃሌሉያ። እንደዚህ አይነት ናፍቆት ይግባብን። በእውነት እንደዚህ አይነት ናፍቆት ያስፈልጋል። በዚህ ዘመን ኢየሱስ ብቻ። ምድር ላይ የምናያቸው ነገሮች ሁሉ ምንም እረፍት አይሰጡም። እረፍት የሚሰጡ ይመስላሉ፣ ሰላም የሚሰጡ ይመስላሉ፣ ነገር ግን ውሸት ናቸው። ውሸት። እንደዚህ አይነት ናፍቆት ይግባብን። አንድም በጣም የምትገርመኝ አንዲት ሴት አለች። በዚህ በዮሐንስ ወንጌል ምዕራፍ ሃያ ከቁጥር አንድ ጀምሮ ስንመለከት የመቅደላዊት ማርያምን ታሪክ እንመለከታለን። ታሪኳ እንግዲህ ሌላም ክፍሎች ላይ አለ ነገር ግን ኢየሱስ ከሞተ በኋላ በሦስተኛው ቀን በማለዳ ተነስታ ሽቱ ለመቀባት ወደዛ ስትሄድ መቃብሩ ባዶ ነው። ውዷ የለም፣ ባለውለቷ የለም። ከብዙ ጉድ ከብዙ ነገር የአዳናት ጌታ በዚያ የለም። እንግዲህ እነ ጴጥሮስን ስንመለከት አይተው እኮ በቃ ተመለሱ እሷ ግን አንድ ናፍቆት ነበራት ክፍሉን ላንብበው ከቁጥር አንድ ጀምሮ ከሳምንቱም በፊተኛው ቀን መቅደላዊት ማርያም ገና ጨለማ ሳለ ወደ መቃብር መጣች ድንጋዩንም ከመቃብሩ ተፈንቅሎ አየች እየሮጠችም ወደ ስምዖንና ኢየሱስ ይወደው ወደ ነበረው ሌላ ደቀ መዝሙር መጣ ጌታን ከመቃብር ወስዶታል ወዴትም እንዳኖሩት አናውቅም አለቻቸው። ስለዚህ ጴጥሮስና ሌላው ደቀ መዝሙር መጥተው ወጥተው ወደ መቃብር ሄዱ። ሁለቱም አብረው ሮጡ። ሌላው ደቀ መዝሙርም ከጴጥሮስ ይልቅ ፈጥኖ ወደፊት ሮጠና አስቀድሞ ከመቃብሩ ደረሰ። ዝቅም ብሎ ሲመለከት የተልባ እግሩ ልብስ ተቀምጦ አየ፤ ነገር ግን አልገባም። ጴጥሮስ ግን ተከትሎት መጣ፣ ወደ መቃብሩም ገባ። የተልባ እግሩን ልብስ ተቀምጦ አየ። ደግሞም በራሱ ላይ የነበረው ጨርቅ ለብቻው በአንድ ስፍራ ተጠምጥሞ እንደነበረ እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበረ አየ። በዚያን ጊዜ አስቀድሞ ወደ መቃብር የመጣውም ሌላ ደቀ መዝሙር ደግሞ ገባ፣ አየም፣ አመነም። ከሙታን ይነሳ ዘንድ እንዲገባው የሚለውን የመጽሐፉን ቃል ገና አላወቁም ነበርና። ደቀ መዛሙርቱም ወደ ቤታቸው ሄዱ። ማርያም ግን ቁጥር 11 ማርያም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። ሁለት መላእክትም ነጭ ለብሰው የኢየሱስ ስጋ ተኝቶበት በነበረው በአንዱ ራስጌ፣ ሌላውም በግርጌ ተቀምጠው አየች። እነርሱም አንቺ ሴት ስለምን ታለቅሻለሽ አሏት። እርሷም ጌታዬን ወስደውታል፣ ወዴትም እንዳኖሩት አላውቅም አለቻቸው። ይህም ብላ ዘወር ስትል ኢየሱስም ቆሞ አየችው። ኢየሱስም እንደሆነ አላወቀችም ነበር፣ አላስተዋለችም ነበር። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንን ስትፈልግ ያለሽ አላት። እርሷም የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስድኸው እንደሆን ወዴት እንዳደሆንከው ንገረኝ እኔም እወስደዋለሁ አለች። ኢየሱስም ማርያም አላት። እርሷም ዘወር ብላ በብራይስጥ ረቡኒ አለችው። ትርጓሜውም መምሮ ማለት ነው። እንግዲህ እነ ጴጥሮስ ገብተው አዩ፣ የተከፈነበትን ጨርቁን የተልባግሩን አዩ፣ ተመልሰው ሄዱ። እሷ ግን ታለቅስ ነበረ። መላእክትም እንደውም ለምን ታለቅሻለሽ ይሏት ነበረ። ኢየሱስን ስታየው የአትክልት ጠባቂ መስሏት፣ የጌታዬን በድን ወዴት እንደወሰዱት አንተ ጋር ከሆነ ስጠይ፣ በድኑን ስጠይ ስትል ነበረ። ናፍቆቷ ነበረ እንግዲህ ሌሎች እኮ ሲሄዱ እሷ በዛ ሆና ናፍቆቷን ሀሌሉያ ናፍቆቷን ትፈልግ ነበረ በድኑንም ቢሆን እንኳን ስጡኛለች ሌሎቹ እኮ ሲሄዱ እሷ እዛ ሆና ናፍቆቷ ሀሌሉያ ባለውለቷ ነው ከብዙ ነገር የታደጋት ጌታዋን ትፈልግ ነበረ ናፍቆቷን ትፈልግ ነበረ ይህ ናፍቆቷ ተገኘላት ባይገርማችሁ ከሁሉም ቀድማ ትንሣኤውን ያየችው መቅደሌት ማርያም ናት ሀሌሉያ በእውነት እንደዚህ አይነት ናፍቆት በእኛም ህይወት ይገለጥ። እንደዚህ አይነት በቃ ኢየሱስ ኢየሱስ የሚያስብል ኢየሱስ ኢየሱስ ብቻ የሚያስብል እንደዚህ አይነት ረሃብ፣ እንደዚህ አይነት ናፍቆት ይግባብን። በቃ ይሄ ምድር ምንም ቢሆን ሊያሳርፈን አይችልም። እረፍት ሊሰጠን አይችልም። እረፍት ያለው በጌታ ዘንድ ነው። እረፍት ያለው በህልውና ውስጥ ሽፍት በማለት ነው። በእውነት እንደዚህ አይነት ረሃብ፣ እንደዚህ አይነት ጥማት ይግባብን። ኢየሱስ ብቻ የሚያስፈል ኢየሱስ ብቻ የሚያሰኝ ሃሌሉያ። ዳዊት በአንድ ክፍል ላይ እንዲህ አለ፥ ዋላ ወድሃ ምንጭ እንደምትናፍቅ እንዲሁ ነፍሴ አንተን ተጠማች አለ። ዋላ በተፈጥሯ ሰውነቷ የሚያወጣው ሽታ አለ። ያ ሽታ ደግሞ አጥፊዎቿን፣ ጠላቶቿን ይጠራል። ስለዚህ የውሃን ምንጭ የምትናፍቀው የምትፈልገው ካለባት ሽታ ለመንጻት ስትል ያንን ውሃ ያንን ምንጭ ትፈልጋለች። አዘውትራ ወደዛ የሄደች ትታጠባለች። ያኔ ስትታጠብ፣ የሰውነቷ ሽታ ሰውነቷ በተፈጥሮ የሚያወጣው ሽታ ይጠፋል። ስለዚህ ትፈልጋለች። እንዲሁ ነፍሴ ያንተን ተጠማቻለ። በእውነት ጌታን እንደዚህ ልናፍቅ ያስፈልጋል። ህልውናውን፣ መገኘቱ በህይወታችን ውስጥ ሊሰራ ያስፈልጋል። እንግዲህ ምድር ላይ የሚሆነው ነገር የጌታ ምጣት፣ የመምጣቱ ምክንያት ወይም ደግሞ ምልክቶች እየታዩ ነው። በእውነት ተዘጋጅቶ መኖር ይሁንልን። ጌታን መጠባበቅ በቃ በቅድስና ሙሽራውን መጠበቅ ልክ እነኛ አምስት ሴቶች ማቴዎስ 25 ላይ እንዳሉት ልክ እሱ መጠባበቅ ውዳችንን መጠባበቅ። ሃሌሉያ በቃ እንደዚህ አይነት ናፍቆት ይግባብን። እንደዚህ አይነት በቃ ኢየሱስ ኢየሱስ የሚያስበኝ ምድር ላይ ለቡዴን አይደለም። በቃ እዚህ እኛ የመጣንበት አንድና አንድ አንድ ዓላማ አለ። የእግዚአብሔር ክብር በህይወታችን እንዲገለጥ ነው። እኛ የዓለም ጨዎች ነን፣ የዓለም ብርሃኖች ነን። በቃ ብርሃናችን መብራት አለበት። ጨለማ መሆን የለበትም። እኛ አልጫ መሆን የለብንም። በቃ ብርሃናችን በዓለም ሁሉ ሊታይ ይገባል። በቃ ስለዚህ ይህንን ጌታ ልንናፍቀው ይገባል። ውዳችንን ልናፍቀው ይገባል። በቃ በቃ በእውነት ወንድሞቼ እህቶቼ ልንናፍቀው ይገባል። ኢየሱስን መናፈቅ ይሁንልን። በሕይወታችን ሌላ ነገር ረፍት አይሰጥም። ሌላ ነገር አያሳርፍም ሌላ ነገር ምቾት አይሰጥም ምቾት ያለው ሰላም ያለው በእሱ ጥላ ውስጥ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ብሎም እንደሚል በእሱ ጥላ ውስጥ ማደር በሱ ጥላ ውስጥ ማረፍ ይሆነልን በእውነት ይህንን መልካም ጊዜ ስለሰጠን ጌታን አብዝቼ አመሰግናለሁ ጌታ አባቶይ በጌታ በኢየሱስ ስም ስለነበረን ጊዜ እጅግ አድርጌ አመሰግንሃለሁ የምታስተምር የምትመክር የምትገስጽ አንተ ነህና ስላስተማርከን ስለረዳህን እናመሰግንሃለን። ጌታ ሆይ አንተ ታስተምራለህ፣ አንተ ትመክራለህ፣ አንተ ትገስጻለህ። መስማት ደግሞ የእኛ ድርሻ ነው እና ጌታ ሆይ በሰማነው ትምህርት ደግሞ ፍሬ ማፍራት እንድንችል እኔ ጸልያለሁ። በጌታ በኢየሱስ ስም የሰማነውን ቃል የሚለቅም ለቃሚ በጌታ በኢየሱስ ስም ስራው የፈረሰ ይሁን። በጌታ በኢየሱስ ስም በቃል ማደግ 30፣ 60፣ መቶ ያማረ ፍሬ ማፍራት የምንችልበት ጸጋ ይብዛልን፣ ጸጋ ይብዛልን። ጌታ ሆይ ያላንተ አይሆንልንም። አሳ ከውሃ ውስጥ ወጥቶ መኖር እንደማይችል ሁሉ ያለ ህልውና ያለ መገኘት አንችልምና አንተ በጌታ በኢየሱስም ከህልውና ከመገኘት እንታረሰርሰንን እኔ ጸልያለሁ። ስለረዳህን፣ ስላገስከን፣ መልካም የሆነን ጊዜን ስለሰጠህን እኔ አመሰግናለሁ። ክብሩ ሁሉ ተጠቅልሎ ለአንተ በማደሪያ ይግባለህ። በጌታ በኢየሱስ ስም ይህን መልእክት የሚሰሙ ወንድምና እህቶቼ ሁሉ በጌታ በኢየሱስ ስም የተባረኩ ይሆኑ። ባርካቸው። ኑራቸው፣ ሕይወታቸው፣ መግባት መውጣታቸው፣ ትምህርታቸው፣ ነገራቸው ሁሉ የተባረክ ይሆን። ስለረዳህን እኔም ባሪያንም ስለረዳህ አመሰግናለሁ። ክብር ሁሉ በሰማይ በምድር ለአንተ ለታረድከው ወቅ በጌታ በኢየሱስ ስም ይብዛልህ እናመሰግናለን በጌታ በኢየሱስም